የጋራ ጉዳይን በጋራ ለመወሰን ሰላማዊ ንግግርን ብቸኛ አማራጭ ማድረግ እንደሚገባ የኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ ፕሮፌሰር አድማሱ ገበየሁ ተናገሩ። ከዚህ በፊት የተሞክረው ውጤት ያልተገኘባቸውን አክሳሪ የግጭት መንገዶችን በመተው በምክክር ለሀገራዊ መግባባት መስራት ይገባልን ብለዋል። አክሊሉ ምንተስኖት ተጨማሪ አለው። ትውልድ ተሻጋሪ ሀሳብ አመንጭቶና ሀገር ገንብቶ ማለፍ የሚቻለው ሰላማዊ የመነጋገርና የመደማመጥ ባህል ሲዳብር ነው። ኢትዮጵያ በዘመናት ሂደት በርካታ የግጭት ምዕራፎችን ተሻግራለች። ዛሬም ከእርስ በርስ ግጭት በዘላቂነት ለመፋታት ስራ ጀምራለች። ኢትዮጵያውያን ችግሮቻቸውን በንግግር የሚፈቱበት ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ መግባቱ የብዙዎችን ሰላማዊና ዲሞክራሲያዊ ሀገር ተፈጥሮ የማየት ተስፋን እየጨመረ ሆኗል። አንጋፋው ፖለቲከኛ፣ የሰብአዊ መብት ተሟጋችና የኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ ፕሮፌሰር ማሱ ገበየሁ በኢትዮጵያ እየተደረገ ያለው የምክክር ሂደት አሳታፊነቱና የተሰጠው ልዩ ትኩረት ከሌሎች ሀገሮች እየተለየ እንደሚያደርገው ይናገራሉ። ሀገራዊ ምክክር ኮሚሽኑ ያደረጋቸው እንቅስቃሴዎች ስኬታማ ናቸው ስኬታማ ናቸው ምለው አንደኛ፣ በዓላማው ተመሳሳይ ይሁን እንጂ በባህሪው ሌላ ሀገር ከተደረጉት አገራዊ ምክክሮች የተለየ ይዘት ነው ያለው። ከዚህም ውስጥ ዋነኛው አገራዊ ምክክር አሳታፊ መሆን አለበት የሚለው መርህ በተግባር እየተደረገ ያለው በእኛው ሀገር በዚቹ በኢትዮጵያ ነው። አሳታፊነቱም የሚታየው አጀማመሩ በጣም በተሰራጨ በተስፋፋ፣ በወረዳ ውስጥ ያሉ በርካታ ማህበረሰቦችን ያቀፈ መሆኑ ነው። በሌላ ሀገር ያለው ከላይ ተንጠልጥሎ ያለ በፖለቲካ ጉዳይ በግንባር ቀደምትነት የሚገኙ ባለድርሻዎችን ነው። እኛ ጋ ግን ማህበረሰቡን በሙሉ የሚያዳርስ ተወካዮች ያቀፈ መሆኑ ነው። ከዚህ በፊት ተሞክረው ውጤት ያልተገኘባቸው አክሳሪ መንገዶችን በመተው ለጋራ ሀገራዊ ከፍታ በትብብር መስራት ይገባል የሚሉት ፕሮፌሰር አድማሱ ለሕመማችን መድኃኒቱ ከውጭ የሚመጣ ሳይሆን ከራሳችን የሚመነጭ መሆን አለበት ብለዋል። ለመመካከር ጊዜው አሁን ነው፣ ሁሉም አካል አጋጣሚውን ሊጠቀም ይገባልም ይላሉ። እርስ በራስ ለመነጋገር ከዛም የጋራ መፍትሄ ለማምጣት መመካከር ጊዜው አሁን ነው። ጥሩ አጋጣሚ ነው እና ይሄ እንዳያልፋቸው ፈልጋለሁ። የታጠቁም ሆነ ያልታጠቁ ወገኖች በዚህ በሀገራችን በተገኘው እድል መሳተፍ በጣም ትልቅ ውጤት ያስገኛል። ያ ውጤት ደግሞ ለነዛ ተሳታፊዎች ብቻ ሳይሆን በአጠቃላይ በደምሩ ለሀገራችን የወደፊት ዕጣ ፈንታ ወሳኝነት አለው። ከጸጸት መዳን የሚቻለው የተገኘን አጋጣሚ ላለማለፍ፣ እንዲህ ቢሆን ኖሮ ላለማለት፣ ባይሆን ተሳታፊ ሆኖ የለም የጠበቁት ይሄን ነበር ይሄ ሳይሆን ቀረ በሚል ወቀሳ ማቅረብ ይቻላል እና ከመነሻው ፈተናን መሸሽ ትክክል አይሆንም በሀገራዊ ምክክር ሂደቱ ምሁራን የሀሳብ መሪዎችና የፖለቲካ ተሳታፊዎች ምክንያታዊ የሰላ ትችት ማቅረብ መፍትሄውንም መጠቆም ይገባቸዋል ይህ ምክክር ሂደት በዚህ ትውልድ አልተሳካም ማለት ኃላፊነቱ ለኮሚሽኑ ብቻ የሚወድቅ ሳይሆን ለዚህ ዘመን ትውልድ የታሪክ ተጠያቂነትም የሚያመጣ ነው የጋራ ጉዳይን በጋራ ለመወሰን ሰላማዊ ንግግርን ብቸኛ አማራጭ ማድረግ እንደሚገባም ነው ፕሮፌሰር አድማሱ የጠቆሙት የፖለቲካው ጉዳይ እንደ ማንኛውም ጉዳያችን በኢኮኖሚው፣ በማህበራዊው፣ በሌሎችም ጉዳዮች እንደምንፈልገው የጋራችን መሆን አለበት እንጂ ለጥቂት ግለሰቦች ወይም ለጥቂት ተቋሞች አሳልፈን የምንሰጠው አይደለም የሚል መርህ ይዘን መንቀሳቀስ አለብን። ይህን ይዘን ከተንቀሳቀስ ለእንደዚህ አይነት እንቅስቃሴ የሚሆነን መነሻ ስንቅ እናገኛለን። ከዚህ ከሀገራዊ ምክክር ሂደት የፖለቲካ ስርዓታችን የጋራችን እንደሆን አድርገን መገንባት እንችላለን፣ እና ያንን በማድረግ የአሁኑም ትውልድ ተከታታይ መጪዎች ትውልዶችም የሚኮሩብን ለልጆቻችን ለልጅ ልጆቻችን በጎ ነገር ማውረስ እንችላለን። ጭክን ብለን አሁን ከእጃችን በገባው እድል እንጠቀም ነው የምለው። ሀገራዊ ምክክር የአንድ ወቅት ክንውን ብቻ ሳይሆን ወደ ማህበረሰብና ሀገር ባህልነት እንዲያድግ መስራት እንደሚገባም ተመላክቷል።